ጥና ስጥልን እንደምናምሽታችኋል። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የሰዓቱን ዜናዎች እየቀርብ ያለው መሰለ ገብሮት ነኝ። በቅድሚያ ማበት አንድ የኢኮኖሚና የፖለቲካ ማህበረሰብ ለመገንባት ልማትን ፍትሕና መልካም አስተዳደርን ማረጋገጥ እንደሚገባ የአዲስ አበባ ዩኒቨርሲቲ የቦርድ ሰብሳቢ አቶ ካሳ ተክለብርሃን። አብራችሁን ቆየ የህወሀት ማዕከላዊ ኮሚቴ ያለፉት አ 15 ዓመታት የህዳሴ ጉዞ በድርጅቱ ውስጥ ያሉ ፈተናዎች ላይ ግምገማ ማድረግ ጀመረም። ጉባኤው በ2008 አጠቃላይ የስራ ፋጽም እና የ2009 የስራ እቅድ ላይም ውይይት እንደሚያደርግ ይጠበቃል። በሌላ ዜና ብአዴን በአስራ አምስት ዓመታት የተሀድሶ ጉዞ ውስጥ በክልልና በሀገር ደረጃ ያለውን ያሳየውን ጥንካሬ ለማስቀጠልና ድክመቶቹን ለማረም እንደሚተጋ አስታወቀ። ብአዴን ያካሄደው የ15 ዓመታት የተሃድሶ ጉዞ ግምገማን በተመለከተ የብአዴን ማዕከላዊ ኮሚቴ ጽህፈት ቤት ኃላፊና የድርጅቱ ስራ አስፈጻሚ ኮሚቴ አባል አቶ አለም ለመኮነን ከኢቢሲ ጋር ቆይታ አድርገዋል። ዳዊት ጣሰው ተጨማሪ ዘገባለሁ ክልላዊና ሀገራዊ ህዳሴያችንን እናፋጥን በሚል መሪ ሀሳብ የብሔር አማራ ዴሞክራሲያዊ ንቅናቄ በአዴን የአስራ አምስት አመታት የታድሶ ጉዞ ጥልቅ ግምገማ ማድረጉ ይታወቃል። የበአዴን ማዕከላዊ ኮሚቴ ጽፈት ቤት ኃላፊና የድርጅቱ ሥራ አስፈጻሚ ኮሚቴ አባል አቶ አለምነው መኮንን ባለፉት አስራ አምስት አመታት የታድሶ ጉዞ ውስጥ በክልልና በሀገር ደረጃ ዘርፈ ብዙ ለውጦች ቢመዘገቡም አሁንም ያልተቀረፉ ችግሮች በግምገማው ላይ ተለይተው መውጣታቸውንም ገልጸዋል። የግብርና ምርታማነት ከዚህ በላይ ማደግ ይችል ነበር። ሁለተኛው ይህ ያጋጠመን በከተሞች የአምራች ኢንዱስትሪ መስኮች በበቂ ሁኔታ አለመስፋፋት እንደገና ደግሞ የተስፋፉትም ምርታማ አለመሆን ተመሳሳይ ነው ከገጠሩ ጋር ሌላው የወጣቱን ኢኮኖሚያዊ ችግር በራሱ በወጣቱ ተሳትፎ እና በዛው ሳለ ተጠቃሚነት በቀጣይ እድገት ምህዋር ውስጥ ማስገባት ላይ ጉድለት አጋጥሟል ከመልካም አስተዳደር ጋር በተያዘ በተለይ የወሰንና የማንነት ጥያቄዎችን በወቅቱ ያለመመለስ ችግር መገምገሙንና ቀጣይ የሚከናወኑ ስራዎች መሆኑንም አንስተዋል። ወቅታዊነትም የቆየም ባህሪ የነበራቸው የወሰንና የማንነት ጥያቄዎች ነበሩ። እነዚህም እንደ ችግር በወቅቱ አልተፈቱ። ይሄ ጥያቄ ዜጎቹ ያነሱ ሲሄዱ፣ በቀኝም ይነሳ፣ በግራ በሁሉም አቅጣጫ ይነሳ። ይሄም በአግባቡ ይዞ በወቅቱ መፍታት ላይ ጉድለቶች ነበሩ። እነዚህ ተደማምረው እነዚህ የሚያመጡት እነዚህ በራሳቸው እንደገና ደግሞ የሚያስከትሉት ማህበራዊና ኢኮኖሚ ቀውስና ጫና ተደምረው ቀላል ያልሆነ ተግዳሮቶችና ፈተናዎች አጋጥመዋል። እነዚህ አሁንም መታየትና መፈታት ያለባቸው ናቸው። በጥልቀት በመታደስ መንፈስ መቀልበስ አለባቸው የሚል አስተሳሰቡን ነው የያዝነው የተገኙትን ለውጦች እንደ ጥንካሬ በመያዝና በህዝብ ዘንድ ቅሬታ የሚያስነሱና ያልተቀረፉ ችግሮችን ለይቶ በማውጣት በአዴን ራሱን በጥልቀት ለማደስ እንደሚተጋም የበአዴን ማዕከላዊ ኮሚቴ ጽህፈት ቤት ኃላፊው እና የድርጅቱ ስራ አስፈጻሚ ኮሚቴ አባል አቶ አለምነው መኮንን አስታውቀዋል። አብሮነታችንን የሚያጠናክሩ የሰላም ጉዞን የማሳደግ፣ የህግ የበላይነትን የማስፈን፣ የማህበራዊ ልማትን የማፋጠን፣ የኢኮኖሚ ልማትን የማፋጠን የመሰረተ ልማትን የማፋጠን እና የዲሞክራሲ ግንባታችን የመልካም አስተዳደር ሂደታችንን የማፋጠንና በተጨባጭ ለውጥ ላይ የተመሰረተ ተስፋ በዛ ተስፋ ላይ የተመሰረተ ተግባራዊ ጥረት ተመጋግበው መሄድ አለባቸው። ለዚህ ደግሞ እጅ ለእጅ ተያይዘን እንረባረብ። ምሁራን የሀገሪቱን ችግሮች ነቅሶ በማሳየትና ምክንያታዊ አስተሳሰብ የሚያራምዱ ዜጋዎችን በመቅረጽ ረገድ በትኩረት እንዲሰሩ የአዲስ አበባ ዩኒቨርሲቲ ቦርድ ሰብሳቢ የሆኑት የፌዴራልና አርብቶ አደር ልማት ጉዳዮች ሚኒስትሩ አቶ ካሳ ተክለ ብርሃን ገለጹ። የአዲስ አበባ ዩኒቨርሲቲ ማህበረሰብ አባላት በሀገሪቱ የ25 ዓመታት የልማትና የዲሞክራሲ ስርዓት ግንባታና ተያያዥ ጉዳዮች ዙሪያ ውይይት ማካሄድ ጀምረዋል። ደምስ መኩሪያ የአዲስ አበባ ዩኒቨርሲቲ ማህበረሰብ አባላት በሀገሪቱ የሩብ ምዕት ዓመት የልማትና የዴሞክራሲ ስርዓት ግንባታ የፌዴራል ስርዓትና ተያዥ ጉዳዮች ላይ ነው ውይይት ማካሄድ የጀመሩት። ለመድረኩ የውይይት መነሻ ጽሁፍ ያቀረቡት የዩኒቨርሲቲው የአካዳሚክ ጉዳዮች ዳይሬክተር ዶክተር ተመስገን ቡርቃ ያለፉት 25 ዓመታት ሀገሪቱ የልማታዊ ዴሞክራሲ ስርዓት ለመገንባት ጥረት ያደረገችበትና በሂደቱም ለውጦች ያስመዘገበችበት መሆኑን ጠቅሰዋል። ይሁን እንጂ በእነዚህ ዓመታት የመልካም አስተዳደርና የኪራይ ሰብሳቢነት ችግሮች የወለዷቸውና የሀገሪቱ እድገት የፈጠራ የሚኖርባቸው ውስብስብ ሁኔታዎች ስርዓቱን በተለያየ መንገድ ሲፈትኑበት የነበረበት ወቅት እንደነበረም ዶክተር ተመስገን ገልጸዋል። በውይይቱ የተሳተፉ መምህራንም በወቅታዊ ጉዳዮች፣ በፍትሐዊ የሀብትና የስልጣን ክፍፍል፣ በምሩቃን የስራ አጥነት ችግር እንዲሁም ከመናገር ነጻነት ጋር በተያያዘና ተያዥ ጉዳዮች ላይ ጥያቄዎችንና አስተያየቶችን አንስተዋል። ጠቅላይ ሚኒስትሩም ጀምሮ በሰላም ተቃውሞ መግለጽ ይቻላል ብለዋል። አዎ፣ መንግስት በሚፈልገው መልኩ ወይም መንግስትን ለመደገፍ ከሆነ የከተማ አውቶብስ ሳይቀር ተመድቦ መሰለፍ ይቻላል። ፌደራል ፖሊስም ያጅባል። ችግሩ ህዝብ የራሱን ጥያቄ ይዞ ሲነሳ ነው። ሰልፎች ለመቃወምም ጭምር ለመደገፍም ጭምር ሊካሄዱ ይችላሉ፣ ይገባል። ግን ህግና ስርአትን ተከትለው ደግሞ መሄድ አለባቸው። ኃላፊነት የሚወስድ አካል መኖር አለበት። ንብረት እንዳይወድ ጥፋት እንዳይጠፋ የሚያደርግ ኃላፊነትን የሚወስድ መኖር አለበት። ፓርቲውን አልፈልገውም ማለት ይቻላል። አልፈልገው ለማለት መንገድ ማፍረስ አያስፈልግ፣ ድልድይ ማፍረስ አያስፈልግ፣ ትምህርት ቤት ማፍረስ አያስፈልግ። ጥሩ ፓርቲ መስርቶ ወይ ያለውን ፓርቲ አጠናክሮ በምርጫ ጊዜ ህዝቡን ቀስቅሶ መንግስት መቀየር ነው። ስራ ያጣ ስራ ያጣው ደግሞ ደሞዜ ወራ ደርሰኝም ነው የሚለው ስለዚህ ፕራይመሪ ቤዚክ ኒድስ ላይ የተመሰረተ ሚኒመም ዌጅ ፖሊሲ ሀገሪቷ ያስፈልጋታል። በሲቪል ሰርቪስ ውስጥ ለማስቀመጥ የሚሞከር ነገር አለ። በአጠቃላይ በኢኮኖሚ ውስጥ ግን መታየት አለበት። ይህም ባለሙያ በደንብ እንዲገባበት ቢደረግ እኔ ነጡን በኢምፖርታንት ኢሹ ብንይዘው እና ብናየው ጥሩ ነው የሚል ሀሳብ አለኝ። እያስመረቅን እየመረቅን የምናወጣቸው ሰዎች ልንቀጥራቸውም አልቻልንም። የራሳቸው ስራ ፈጥረው አምራች ዜጋ እንዲሆኑም በማድረግ ረገድ አመቺ ሁኔታ የተፈጠረ አይመስለኝም። አሁን በስራ እድል ፈጠራና ስራን በሚፈጥሩ ሰዎች መካከል ያለንን ሁኔታ ቆም ብሎ በትክክል መመርመር ያስፈልጋል። እንደዚህ የሚሆን ዘላቂ ሶሉሽን በደንብ ማየት ያስፈልጋል። በአንድ በኩል በእኛ እምነት በእኛ ግምገማ ምንድነው ምንለው፣ ሁለት ነገሮች ናቸው። አንድ ራሱ የኢኮኖሚ እድገቱ የፈጠራቸው አዳዲስ ፍላጎቶች አሉ። ሁለተኛው ሰርተን ማጠናቀቅ የነበረብን ያልሰራናቸው ሞኮች ውጤቶችም ናቸው። የፌዴራልና አርብቶ አደር ልማት ጉዳዮች ሚኒስትሩ አቶ ካሳ ተክለ ብርሃን ምሁራኑ ችግሮችን ነቅሶ በማሳየትና ምክንያታዊ አስተሳሰብን በማራመድ እንዲሁም ምክንያታዊ አስተሳሰብን የሚያራምዱ ዜጎችን ለመቅረጽ በትኩረት እንዲሰሩ ጠይቀዋል። ሶሻል ሶሻል ትራንስፎርሜሽን ለማምጣት ከፖለቲካ እና ከፎርማል ነገሮች በላይ በጣም ዲፕሩትድ የሆኑት የባህል ችግሮች ከባድ ናቸው። እኔ ቀላል አይመስሉኝም። አሁን በጣም ብዙዎቻችን ባለስልጣን ተብለን ፕሮፌሰር ተብለን ትንሽ ስንተነኮስ በጣም የምንቃጠልባቸው አኮሚዲቲቭ ያልሆንባቸው ብዙ ነገሮች አሉ። ሶ ይሄንን ትራንስፎርሜሽን ለማምጣት ትዕግስት ይፈልጋል። አቋራጭ መንገድ የለውም። ማሳመን ያስፈልጋል። አርት ይፈልጋል። ስለዚህ ለዚህ የሚሆነውን ብቃት እንፍጠር፣ ለዚህ የሚሆነውን ፕላትፎርም እናስፋ። በመድረኩ በቅርቡ በተለያዩ ሀገሪቱ አካባቢዎች በተፈጠረው ግጭት ህይወታቸውን ላጡ ዜጎችም የህሊና ጸሎት ተደርጎላቸዋል። በውይይቱ የዛሬ የከሰዓት በፊት ቆይታ ደግሞ አንድ የኢኮኖሚና የፖለቲካ ማህበረሰብ ለመገንባት ልማትን፣ ፍትህና መልካም አስተዳደር ማረጋገጥ እንደሚገባን የተጠቆመው ተስፎ ወልደ ገብርኤል አዘጋጅቷል። ዝርዝሩን ብሩክ ያሬዳ ያቀርበዋል። የአዲስ አበባ ዩኒቨርሲቲ ማህበረሰብ አባላት ሁለተኛ ቀኑን በያዘው ውይይት ላይ በሀገሪቱ አንድ የጋራ ማህበረሰብ የመገንባት አስፈላጊነትና የጋራ ማህበረሰብ በመገንባት የነበሩ ተሞክሮችና ክፍተታቸው በሚል ርዕሰ ጉዳዮች ላይ ተወያይተዋል። የመነሻ ጽሁፍ ያቀረቡት በዩኒቨርሲቲው የትምህርትና ስነ ባህሪ ኮሌጅ ዲን ዶክተር አብረሃ አስፋው የጋራ ማህበረሰብ የመገንባት ሂደት በመፈቃቀድና በመተማመመር ላይ ሊመሰረት ይገባል ብለዋል። የጋራ ማህበረሰብ በአገራችን ተጨባጭ ሁኔታ ላይ መገንባት አለብን ስንል የኢትዮጵያ ሕዝቦች ለበርካታ ሺህ ዘመናት አብረው ሲኖሩ ያካበቷቸውን እሴቶች በማጎልበት በጋራ ጥቅም በመፈቃቀድና በመተማመን መርህ ላይ የተመሰረተ ማለት ነው። አንድ የኢኮኖሚ ፖለቲካዊ ማህበረሰብ ለመገንባት ልማት ፍትህና መልካም አስተዳደር መረጋገጥ እንደሚገባቸው የአዲስ አበባ ዩኒቨርሲቲ የቦርድ ሰብሳቢ ና የፌዴራል ና አርብቶ አደር ጉዳዮች ሚኒስትር አቶ ካሳ ተክለ ብርሃን ገልጿል ዲሞክራቲክ ሶሳይቲ የመገንባት አንድ የኢኮኖሚ ና የፖለቲካ ማህበረሰብ የመገንባት የተለወጠ ህዝብ የመገንባት በአዲስ ቫሊዩ ና አስተሳሰብ የቆየውን ጥሩ ቫሊዩ ጠብቆ የሚቀጥል ህዝብ የመፍጠር ጥያቄ ልማትን ፍትህን ጉድ ገቨርናንስን ሳናረጋግጥ ልናመጣው አንችልም የዴይ ቱ ዴይ ላይፋችን ይሄን ሁኔታ የሚቀይር መሆን አለበት። ሶ በዚህ በኩል የልማት መንገድ፣ በዚህ በኩል የጥፋት መንገድ፣ ሁለቱ የሚሄዱ ከሆነ ዚሮ ሳም ጌም ሊመጣ ይችላል። ተጠፋፍቶ መቆሙ አይቀርም። አንዱ ማሸነፍ አለበት። ማሸነፍ ካለበት ልማታዊ የሆነው መንገድ እንዴት ያሸንፍ? ልማታዊ የሆነው መንገድ የሚያሸንፍ ከሆነ ልማታዊ ያልሆነው መንገድ ደግሞ እስከነሱሙ ፋይት ልናደርገው ይገባል። የኢትዮጵያ ብሔር ብሔረሰቦች በጋራ ጉዳይ ላይ ተሳስረው አንድ ላይ ለመኖር የዴሞክራሲያዊ አስተሳሰብ መጎልበት ወሳኝ መሆኑን ነው ሚኒስትሩ አቶ ካሳ ያስቀመጡት። እኛ የሚለው ካታጎሪካሊ አንድ ላይ ስትቆም በውስጡ ዴሞክራቲክ የሆነውም ያልሆነውም ጠቃሚ የሆነውም ያልሆነውም አንድ ላይ ነው የሚቆመው። ብሔር አለ ማይቀር ነገር ነው። ብዙሃነት አለ። ግን አንድ ላይ ለመኖር ግን አንድ ላይ ለመኖር ግን እያንዳንዱ የኢትዮጵያ ብሔር ብሔረሰብ ከሌላው ጋር የሚያገናኘውን ብሪጅ የሚገነባው በውስጡ ያለውን ጉለት እና እጥረት የሚያርምበትን መንገድ ሲያስቀምጥ ነው። ያ ደግሞ ዴሞክራቲክ ከሆነ ነው። ያ እንዴት ነው የሚሆነው? ሌላውን ራስህን እንደምትወደው ሌላውን ውደደው። ያንተን መብት እንደምታውቀው የሌላውን መብት ማወቅ አለብህ። የሌላውን ቁስል ማወቅ አለብህ። የሌላውን ፕሮብሌም ማወቅ አለብህ። በዚህ ምክንያት ብሪጁን ትሰራዋለህ። በቀረበው ጽሁፍና ማብራሪያ መሰረትም ተሳታፊዎቹ በየቡድናቸው እየተወያዩ ነው። ኢትዮጵያ፣ ሱዳንና ግብጽ በዓለም አቀፍ የባለሙያዎች ፓናል በተሰጠው ምክር ሀሳብ በታላቁ የህዳሴ ግድብ ላይ ለሚደረጉ ተጨማሪ ጥናቶች አማካሪዎችን በጋራ መረጡ። በካርቱም በተካሄደ ስብሰባ በሶስቱ ሀገራት የጋራ ስምምነት የተመረጡት ዓለም አቀፍ አማካሪ ድርጅቶች ቢአርኤልአይ ና አርቴሊያ ናቸው። የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ተወልደ ሙልጌታ ለቢሲ በስልክ እንደገለጹት የዓለም አቀፍ ባለሙያዎች ፓናል በሰጠው ምክር ሀሳብ መሰረት በጋራ የተመረጡ ተቋማት ተጨማሪ ሁለት ጥናቶችን በታላቁ የህዳሴ ግድብ ላይ አድርጋሉ። ኢትዮጵያ በኢንዱስትሪው ዘርፍ ከጊዜ ወደ ጊዜ እድገት እያሳየች ትገኛለች። የተለያዩ ሀገራት ተቋሞችም በኢትዮጵያ ኢንቨስት ለማድረግ ፍላጎታቸው ጨምረዋል። በኢትዮጵያ የኢንዱስትሪ ዘርፍ ዙሪያ ከተለያዩ የውጭ ምንጮች የተገኙትን መረጃዎች ሪፖርተራችን ሰመረ ምሩጽ አጠናቅሯቸዋል። አልጋነሽ ተካ ታቀርበዋለች ዝርዝሩ ግብርና መር ኢንዱስትሪ በዋነኛነት ትኩረቷ የሆነው ኢትዮጵያ ከዓመት ዓመት በኢንዱስትሪ ዘርፍ የምታሳየው ለውጥ እያደገ ይገኛል። የሀገር ውስጥና የውጭ ኢንቨስተሮችም በሀገሪቱ ኢንቨስት ለማድረግ ያላቸው ፍላጎት ከፍ እያለ መጥቷል። በአፍሪካ ዙሪያ የተለያዩ ጥናቶችን በማድረግ የሚታወቀው ስትራትሊንግ አፍሪካ የተባለ ተቋም ባወጣው መረጃ ኢትዮጵያ የውጭ ኢንቨስትመንትን በመሳብ ከደቡብ አፍሪካና ና ናይጄሪያ ቀጥላ ሶስተኛ ናት ሲል ገልጿል። ተቋሙ መረጃውን ያወጣው ካለፈው ጥር እስከ ነሐሴ ወር ድረስ የሀገሪቱን የውጭ ኢንቨስትመንት የመሳብ አቅም ካጠና በኋላ ነው ነው። በዚህ ጊዜ ውስጥም ኢትዮጵያ 600 ሚሊዮን ዶላር የሚጠጋ የውጭ ኢንቨስትመንት ለመሳብ ችላለች። በቀዳሚነት የተቀመጡት ደቡብ አፍሪካና ናይጄሪያ ደግሞ ከ900 ሚሊዮን ዶላር በላይ የውጭ ኢንቨስትመንትን መሳብ ችለዋል። ግብጽ፣ ዲሞክራቲክ ኮንጎ፣ ቱኒዚያ እና ሱዳን ከአራተኛ እስከ ሰባተኛ ደረጃን ይዘዋል። በተመሳሳይ ኢስት አፍሪካ የተባለው ጋዜጣ ባወጣው መረጃ መሰረት ኢትዮጵያ በሲሚንቶ፣ አበባ ምርትና የጫማ ኢንዱስትሪ ላይ የተሰማሩ ተቋሞችን ቀልብ እየሳበች ነው ሲል አትቷል። በተለይም ሀገሪቷ ለኢንቨስተሮች ባዘጋጀችው ማበረታቻና ባላት እምቅ ሀብት የተነሳ የውጭ ኢንቨስተሮች ዓይን ማረፊያ ሆናለች። በቅርቡም የአሜሪካ ተቋማት የሆኑት ኬኬ አር ና ብላክስቶን በኢትዮጵያ ኢንቨስት ለማድረግ ፍላጎት እንዳላቸው ማሳወቃቸው ለዚህ አንድ ማሳያ ነው ይላል ጋዜጣው። የኢትዮጵያ ኢንቨስትመንት ኮሚሽን ኃላፊ አቶ ፍጹም አረጋን ጠቅሶ ኢትዮጵያ በተያዘው ዓመት የውጭ ቀጥታ ኢንቨስትመንት በሀያ በመቶ የማሳደግ እቅድ አላት። ለዚህ ደግሞ እንደ ቻይና፣ ደቡብ ኮሪያ፣ ህንድና ቱርኪ ያሉ ሀገራት ዋነኛ ተዋናይ ይሆናሉ ብሏል ጋዜጣው። እርነስት ያንግ የጥናት ተቋምን ጠቅሶ ባወጣው መረጃም ኢትዮጵያ በቀጣዮቹ ሶስት ዓመታት በየዓመቱ ከውጭ ቀጥታ ኢንቨስትመንቷ አንድ ነጥብ አምስት ቢሊዮን ዶላር ታገኛለች ብሏል። ይህም ሀገሪቱን ከሰሃራ በታች ባሉ ሀገራት የማምረቻ ኢንዱስትሪ ማዕከል ያደርጋታል ብሏል። ከፒያሳ ወደ ሳሪስ 13 ሰዎችን አሳፍሮ ሲጓዝ የነበረ ሚኒባስ ተሽከርካሪ ለግንባታ በተቆፈረና 8 ሜትር ጥልቀት ባለው ኩሬ ውስጥ በመግባቱ በሕይወትና በንብረት ላይ አደጋ ደረሰ። የአደጋው ምክንያት እየተጣራ መሆኑንም ፖሊስ ገልጸዋል። ዮሐንስ ፍዛ ከጠዋት ሁለት ሰዓት ገደማ አስራ ሶስት ያህል ሰዎች ቤተሰቦቻቸውን ተሰናብተው ማታ ላይ እንደሚገናኙ ተስፋ በማድረግ ነበር ታክሲ ውስጥ የገቡት። ይሁንና እንዳሰቡት ከፒያሳ ተነስተው መዳረሻቸውን ሳሪስ በማድረግ የዕለት ስራቸውን ከውነው ወደ ቤታቸው መመለስ አልቻሉም። ቴዎድሮስ አደባባይ ተብሎ በሚጠራው አካባቢ ለግንባታ ተብሎ በተቆፈረና ውሃ ያቆረ 8 ሜትር ጥልቀት ያለው ኩሬ ውስጥ የሚጓዙበት ሚኒባስ ታክሲ መንገድ ስቶ በመግባቱ አራት ሰዎች ወዲያውኑ ሕይወታቸው አልፏል። መኪና ከላይ መጣና፣ የሆነ ጥቁር መኪና አጋጭቷል። ልክ ያቺ መኪና አለፋና ቀጥታ ወደዚህ መጣ። እኔም ራሴ ወደ ኋላ ሻሻሁት። ቀጥታ ገደል ዘሎ ገባ። እንደዚህ ብዬ ሳይ አረ ህይወት አትርፍ የሚለው ሰው ድምጽ ማውት የሰው ህይወት እንዳላወቁትና ዘል እየገባው ሴቶችን መጀመሪያ የሉትን እየተሸከምኩ መውጣት ጀመርኩ። የአዲስ አበባ ፖሊስ ኮሚሽን የሕዝብ ግንኙነት ባለሙያ ምክትል ኢንስፔክተር አሰፋ መዝገቡ፣ ሁሌ የሚወራው ነገር ግን በቂ ትኩረት ያላገኘው የአሽከርካሪዎች ስህተት የአደጋው ምክንያት ሊሆን ይችላል ብለዋል። አራት ሰዎች ሕይወታቸውን አጥተዋል። ሶስት ሴቶችና አንድ ወንድ ማለት ነው አስራ አምስት ሰዎች ናቸው ከሾፌሩ ጭምርና ከረዳቱ ጋር አብረው የነበሩ ረዳቱ መጠነኛ ጉዳት ነው የደረሰባቸው ከዛ የተረፉ ሰዎች ሁሉ አቤት ሆስፒታል ና የዳኑ ጠቅላላ ሆስፒታል ህክምና ላይ እየተደረገላቸው ነው የሚገኙ እንግዲህ የአደጋው ምክንያት አንደኛው አሽከርካሪው እንደሚለው ምንም ባናረጋግጥም የተሽከርካሪው ቴክኒክ ችግር ነው የሚለው አንድ የህዝብ ማመላለሻ ተሽከርካሪ አስቀድሞ ከመንቀሳቀሱ በፊት የተሽከርካሪውን ቴክኒክ በትክክል ማሟላትን ማረጋገጥ አለበት። ምክንያቱም ህዝብ ነው እና የሚያመላልሰው ትንሽ የሆነ የብልሽት ችግር እንኳን አለው ብሎ ቢገምት ተሽከርካሪውን ማቆም ነው ያለበት። እንደ ምክትል ኢንስፔክተር አሰፋ አደጋውን ይበልጥ የከፋ ያደረገው ደግሞ ጉድጓዱ ውስጥ ከፍተኛ መጠን ያለው ውሃ በመጠራቀሙ ነው። ምልክቱ ይሄ ግንባታ አካባቢ ነው፣ ከጀርባ እንደዚህ አይነት ችግር አለ ብሎ ምልክት ማቆሙ በጣም አስፈላጊ ነገር ነው። እኔ ራሴ ይህን አላቅም። አሁን ቆርቆሮ ተከልሎ ከውስጥ ገደል እንዳለ፣ ውስጥ ውሃ እንዳለ ምንም የሚታወቅ ነገር የለምና፣ ለሌሎችም ሰዎች ደግሞ የሚያውቁት ነገር ስለሌለ ለ በተለይ እያሽከረከርክ ተሽከርካሪ ቴክኒክ እምቢ ብሎ እሱን ለማዳን የምታደርገው ጥረት ከጀርባ ይሄ ነገር አለብኝ ብለህ ምንም የምታስበው ነገር የለንም እና የዚህ የሚመለከተው አካል ሆነን ለመናገር በጣም ቶሎ ባትፋጣኝ ከተማ ውስጥ ያሉትን ነገሮች እርምጃ መውሰድ ያስፈልጋል። የአዲስ አበባ ከተማ እሳትና ድንገተኛ አደጋዎች መከላከልና መቆጣጠር የህዝብ ግንኙነት ባለሙያ አቶ ንጋቱ ማሞ አደጋው ከደረሰ በኋላ በተደረገው ከፍተኛ የነፍስ አድን ስራ ተሽከርካሪው ከገባበት ጉድጓድ የሰባት ሰዎችን ሕይወት መታደግ መቻሉን ተናግረዋል። እኛም ከመድረሳችን በፊት የአካባቢው ወጣቶች ያወጧቸው ሰዎች እንደተጠበቀ ሆነው አጠቃላይ እንግዲህ ሚኒባስ ውስጥ የነበሩት 13 ሰዎች ናቸው። ከ13ቱ አራቱ ሞተዋል። ሰባቶቹን ማትረፍ የተቻለበት ሂደት ነው ያለው። እንግዲህ በተሸኘው 2008 እንኳ በዚህ አስከፊ በሆነው የትራፊክ አደጋ 4532 ንፁሃን ከቤት እንደወጡ ቀርተዋል። 61 ሚሊዮን ብር የሚገመት ንብረት ወድሟል። ለእነዚህ ሁሉ አደጋዎች መከሰት ደግሞ 83 በመቶ የሚሆኑ ምክንያት የአሽከርካሪዎች ስህተት መሆኑን ጥናቶች ያሳያሉ።